ወይም ደግሞ እርዳታ የምሰሩ ሰዎች በሙሉ ይመለከታቸዋል አንዳንዱ እንሁም ሳይጠራ ስለመሰራ ይሄን ይሄን ስለሚመለከት ብሎ ይመጣልና ምናልባት በተሳሳተ መንገድ የተረጎማቸው ሰዎች ካላችሁ ይሄን ማስተካከያ ብትወስዱ ሰዎች ቆርጠው ሲፖስቱ ግማሹ ሌባ ይላል ግማሹ ጻድቅ ይላል ምናምን እሱ አይደለም ዋናው እኔ ግን ሳስተላለፍ ከሰዎች ስማችሁን ወስጄ ኮሜንት ላይ ያነበብኩኝ ስም ዝርዝራቸውን ስጡኝ ብዬ ነው ያነበብኩት በዚያው ነው ስለዚህ ደስ ብሏችሁ ነው እንታት ያለባቸው ደስ ብሏችሁ እንደመጣችሁ ተስፋ አድርጋለሁ። አንዳንድ ሰው ገስት ላይ እናስገባና ከተሙና ከዩኒ ካለ ጥያቄ ካለፈ በኋላ የምትሉት ነገር ከሌለ ሰዎች በጽሁፍም በቪዲዮም የላኩት ደግሞ አለ። አስቀድሜ በቴሌግራም በነገርኳቸው መሰረት፣ ትላንትም ቲክቶክ ላይ ያለው በነገርኳቸው መሰረት ጥያቄውን በደም በጥሞና ካደመጣችሁ በኋላ ስምትገቡ ሰዎች ደግሞ ሁለት እድል አላቸው። የመጀመሪያው እድል ለሚመለከተው ሰው ለምሳሌ የምጠይቁት ተሲን ከሆነ ተሲ ሄይ፣ በዚህ ጊዜ ይሄንን አርጋል ይሄ ነገር ግልጽ ብታደርገው ብላችሁ ይድረስ ለተሲ ብትሉ፣ ጀነራላይዝ ደግሞ አርጋችሁ ከሆነ ጀነራላይዝ አርጋችሁ ጥያቄዎችን ብታቀርቡ፣ እርዳታ ላይ የምትሰማሩ ሰዎች ምን ምን ምናምን ብላችሁ ጥያቄ ምልክት አርጋችሁ ብታቀርቡ። በተረፈ ከዚህ ውጪ ግን ምንም ነገር ለመናገር ባትገቡ፣ ሰው ትንሽ በዛ ብላችሁ። በዚህ አጋጣሚ ልስበክ ብላችሁ እንዳትመጡ ፕሊስ። የስብከት አገልግሎት አይደለም። የምልምከር ምናምን ብላችሁ እንዳትመጡ የምክር አገልግሎት አይደለም። በሰከለ መንገድ በጨዋ መንገድ ጥያቄ የሚጠያይቃል የሚመልሱ ምንሰማለን ከዛ እናንተን ፍርድ ይሰጣላችሁ በዛው ነው የምናወራው። ያላወራችሁ ካላችሁ አጠቃላይ በአጠራሩ ዙሪያ ላይ እንዲሁም ተሞ ያነሳውንም ጥያቄ መሄድ ፈልጋለው የምትሉት ነገር ካለ ለእናንተ እንዲሁ ልስጣችሁና ሰዎች ወደማስገባት ወደ እኛም ጥያቄ ገና ወደ ጥያቄ ስል አልገባል። ወደዚያ የምንመጣለን። ተሞ ምትሏል። አንዴ ቆይ፣ እኔ ቴዲ ምለው ነገር አለ ሁላችሁም ሰላም ብያለው። ግን ይሄ የህዝብ ጥያቄ ነው። የህዝብ ጥያቄ ደግሞ እንድንጠየቅ የጠየቀው ሰው እዚህ መገኘት አለበት። እኛ ሌቦች ናቸው ሰጥች ያለው ብሩን ያለው ሰውየው እዚህ መገኘት አለበት። ይሄ የግለሰብ የዩኒ ወይ የተሙ ወይ የቴዲ ጥያቄ ሳይሆን የህዝብ ነው። የህዝብ ጥያቄ እስከሆነ ድረስ ሰውየው እዚ ጋ ፍራው ልትቻ ተገኝተው እሱ ጋር መነጋገር ነው ያለብን። ፌስ ቱ ፌስ እዚ ጋ እሱ ነው አይደል? እርዳታ እኔ ተበልቻለሁ ያለው እርዳታ ተበልቻለሁ ብሏል። ተበልቻለሁ ያለው ሰው እዚህ መገኘት አለበት። ከሱ ጋር መናወራ ደስ ይለኛል። እኔ በበኩሌ ይሄ ቫሊድ ፖይንት ነው። ቀድሞም ሲናገር ነበረ። ይሄ ትክክለኛ ነገር ነው። የሁሉም እንትን ነው። ፍራውል ካለ አሁን በድጋሚ መላክ አለብህ። ምክንያቱም ከዚህ ቀደም የሰራቸው ቪዲዮችም አሉ። ከዛ እኔ ጋር መጥቶ እንደገና የተናገራቸው ነገሮች አሉ። አንዳንዶቹ ግልፀኝነት የሚጠይቁ ናቸው። ለምሳሌ በደፈናው እርዳታ የሚሰበስቡ በሙሉ እየተረዱበት ነው ካለ እርዳታ የሚሰበስቡ በሙሉ ይመለከታቸዋል። እዚህ ውስጥ ያሉ በሙሉ እኔን ነው ፍቄን ነው ናርዶስን ነው ማማርን ነው ኒኪን ነው የሚለው ነገር ላይ ይገባ ይችላል። ስለዚህ ይሄ ግልፀኝነት ስለሚያስፈልገው ያንተ መገኘት እኔ የምደግፈው ነገር ነው ካለ ሪኬስት ልከህ ብትመጣ ለማለት ያህል ነው። ተስ ያነሳው ትክክለኛ ነገር ነው ለማለት ነው መናገር ይፈቀድልኛል? እሺ ፍቂ። እሺ እሺ። በመጀመሪያ ቴንኪ ስለጠራችሁን አመሰግናለሁ። ቀጥሎ ግን ተሙ የጠየቃቸው ጥያቄዎች በሙሉ ትክክለኛ ጥያቄ ናቸው። የሚመለከተኝ እዛ ውስጥ ካለ መልሳለሁ። በሁሉም ስላለ የተሙ ትክክለኛም ጥያቄ ነው። ሁሉም ጥያቄዎች በጋራ ባሉት ሁሉም ላይ ግን የሚመለከተኝ ነው ብዬ ስለማላስብ ባልመልሰው ወይም አለህበት ይሄ ፖይንት ካለኝ ችግር የለም እናገራለሁ። የሆነ ያነሳው ፖይንት ግን ቀጥታ እኔንም የሚመለከት ስለሆነ ከዚህ በፊትም አንስቶት ቪዲዮ ሰርቶበት ስለነበረ መመለስ ስላለብኝ ነው። ስልሳ ሚሊዮን አርባ ሚሊዮን የሚባለው ታሪክ እና አጋጣሚ የሆነ ደግሞ ነገሩን ተመሳሳይ ሆነብኝ። የዛን ጊዜም እንደዚሁ በሰዎች ዝውውር ላይ የተነሳ ጥያቄ ተነስቶ ያንን ለመሸፈን የተሄደበት መንገድ ነው። በአሁኑም እንደዛ ተሰማኝና መመለስ ፈለግኩ። ዮኒ ምናልባት ያኔ ከውጭ ሆኖ ለሁለት ወይ ለሶስት ደቂቃ ሰምቶኝ ይሆናል ያነሳሁበት ሶሻል ሚዲያ ለበጎ ነገር ሲጠቀሙ እ አንደኛው ካየሁበት መልካም ነገር በጋራ በተሰሩ ስራዎች ላይ ከሁሉም ጋር በጋራ ሰርተናል የሰሩ በብዛት ከዛ በላይ የሰሩ ሰዎች አሉና ካልኩሌት አድርጌ ዝም ራፍሊ ወደ አርባ ሁለት ሚሊዮን እንኳን ተሰርቷል ይሄንን ቀጥታ ፍቄ ሰብስቤ ወይም በራሴ በአብዛኛው የተሰሩ የጋራ አካውንት ጆይን ተከፍተዋል። በብዙ ነገር እንዲሁም ደግሞ አካውንት የሚሰጥባቸው ምክንያቶች ባሉ ነገሮች ላይ አሉ። ለምሳሌ ቀጥናንሽ የሆኑ ነገሮች ትላልቅ ሆነው ግን የጋራ አካውንት ነው በአብዛኛው ተሰርቶ ተጠያቂነትን ባላቸው ጉዳዮች የራማ ጉዳይ በመጣበት ጊዜ እንኳን በአግባቡ የመለስንበት የተሰራው በዝርዝር ስለነበረ ነው። የገንዘብ ጥያቄ አይደለም የሰዎች ችግር ነው የተባለበት ያንን ፐርሰናሊ ዮኒ በዛ ሰዓት ላይ ምን አስቦ እንደሆነ ባላውቅም ቀጥታ የፍቄ ኖሮዬ ሌባ ብሎ በቀጥታ ነው ቪዲዮ የሰራው። ምናልባት ያን ጊዜ የነበረበት ሁኔታ ሊሆን ይችላል። ያንን አንድ ቀን ቴዲ እፈልጋለሁ፣ እኔና ዮኒን ቁጭ አድርገህ በዛ ጉዳይ ላይ እንድናወራ ፈልጋለሁ። ይሄ ጀነራል የሆነ አሁን የተጠየቀውን ጥያቄ ግን ወደዛ መሄድ ስለማልፈልግ ምክንያት ስላለኝ ማለት ነው። ከዛ ውጭ ግን ዛሬ የሚነሱ ማናቸውም ጥያቄዎች ቢቻል ለበጎ ይሆናሉ ብዬ አስባለሁ ቢቻል አላስፈላጊ የሆንን ሰዎች በዚህ ነገር ላይ እኔ እንደ ስራ አልቆጥረውም፣ ስራ አይደለም። ሰዎችም ማገዝ ወይም ደግሞ በተቻለ አቅም ማስተባበርና ሰዎች ጋር መድረስ ተፈጥሯዊ ግዴታ ነው። አቅም ካለን ማንም ሰው ያለውን አቅም ማስተባበርና ማድረግ ከቻለ ኢትዮጵያ ላይ በዚህ ሰዓት ላይ የሰው ልጅ የሚያስፈልገውን ማድረግ ይቻላል ብዬ ስለማመን ይህን በተመለከተ ነው የሆነ ያነሳው ግን ፐርሰናል ይሄንን ሰብስበናል፣ ይሄንን አድርገናል፣ ይሄን ብለናል ለሚለው ነገር እኔ ራፍሊ እንኳን መናገር በሚቻልበት ሁኔታ መናገር እችላለሁ ቴሴ የተሳተፈበት ናርዲ መማር ያሉበት ህፃን ልጅ ጉበቱን ንቅለ ተከላ የተደረገበት ባለ እናትየው ጉበት የሰጠችበት ከ8 ሚሊዮን ብር በላይ ሲሰበሰብ አስር ቀን ውስጥ አይደለም ሮሃማና ኤልሮ የታክሞ የዳኑበት ወደ ዘጠኝ ሚሊዮን ብር ሲሰበሰብ ልጆቹ ራሳቸው ስላሉ በአካውንታቸው የተሰበሰበ ጆይን አካውንት ተደርጎ የገባ ገንዘብ ነው። እንደ ቀላላ እንመልከተው። ሶሻል ሚዲያ ላይ የሰዎች ልጆች እየዳኑበት ያለው ሰዎች እጃቸው የሚሰጥበት ብዙ ነገር ስላለ ነው። እንደ ስብከትም እንዳትወስዱት፣ ስላልከው ትሄዲ ወደዛ አልሄድም፣ ግን በጎ ነገሮች ይደረጋሉ። የሆኑ ሰዎችን ሰብስቡ ሲያስተባበር ሲረዳ፣ ዝም ብሎም አይደለም የተሰማው ወይ የራሱ ነገር ሲተሙም በዛው ስገብቶ እጁን ሰጥቶ የሆነ ነገር ሲያደርግ ያ ስለሆነ ነው። ማንም ሰው እኔም ደግሞ ሶሻል ሚዲያ ላይ መጥቼ የገባኝ ነገር ካለ ያንን ነገር ለሰዎች ነግሬ ማንም ሰው ግን እኔ የሰጠሁት አንድ ሺህ ብር እኔ የሰጠሁት ሁለት ሺህ ብር በጊዜውና በሰዓቱ ያልኩት ቦታ አልደረሰም ካለ መብቱን የመጠየቅ የሰጠኝም ብር የመጠየቅ ማንም ሰው መብት አለው። በዛው ልክ ግን ሁሉም እንዲያመሰግነኝ ወይም ደሞ ሁሉም እንዲረግመኝ አይደለም ያደረግኩት መልካም ነገር ካለ መመስገን እንደ ሰው ፈልጋለሁ። ያጠፋሁትም ካለ መጠየቅ አለብኝ። ያንን ግን የሚጠይቀኝ የሰጠኝ ሰው ካለ ይሄንን ብር በዚህ ጊዜ ሰጥቼው አላደረገም በወቅቱና በጊዜው ነው። እኔ የዛሬ አምስት ዓመት የሰጠ ሰውዬ ደረሰኝ ይዞ መጥቶ የዛሬ አምስት ዓመት የሰጠሁት በቂም በቀል ቢመጣ አልሰማምም አላዳምጠው። ሁሉም ጊዜና ወቅት ስላለው አሁንም ቢሆን ማንም ሰው ይህንን በዚህ ጊዜ ሰጥቼ ይህንን አላደረክም የሚል ሰው ካለ ያ ነው። ፊራን በተመለከተ ግን በጣም ወደ ወንድሜ ነው፣ ደግ ነው፣ ሰጪ ነው። ብዙ ጊዜ መርቄው አመስግኘው፣ ቤቱም ላይ ገብቼ ውጥቻለው። አንድም ቀን ግን ፊራ አንድ ብር በእኔ በኩል ለከሌ ወይም ደግሞ ይህንን አድርግ ብሎኝ አንድ ብር ሰጥቶኝ ያቅም እዚህ ውስጥ የሚመለከተኝ ጉዳይ እንደሌለ ለመናገር ነው። ግን ደግ ልብ ያለው ሲሰጥ ያየሁትኝ በዚህ ሶሻል ሚዲያ ላይ ሲቆረስ ያየሁትኝ ደግ ወንድሜ ነው። ምናልባት የሆን የዛን ጊዜ በነበረው ስሜት ወይ በነበረው ሁኔታ ያንን የተረዳበት መንገድ ካለ አሁንም ጊዜ አለው፣ መጠየቅ ይችላል። ፍቄ በዚህ በዚህ ጉዳይ ላይ ጥያቄ አለኝ ካለ መብቱ ነው፣ መጠየቅ ይችላል። መረጃና ማስረጃ ባለው ነገር ላይ ራፍሊግም በተናገርኩት ወይም ይሄ ነገር በተባለው ነገር ላይ ካለ ዮናስ ብዙ ነገሮች ተናግሯል። ብዙ በተናገረው ነገር ላይ እኔ መጠየቅ እችላለሁ። ያ አይደለም ጉዳዩ፣ ማስረጃና መረጃ ባለው ሶሻል ሚዲያ ላይ ስንመጣ ረጅም ሰዓት የምንቆይ ሰዎች አለን። ልናወራ የምንችላቸው ብዙ ነገሮች ይኖራሉ። እንዲ ነው እንዲ ነው። ግን በቂም በቀል ባልሆነ ትክክለኛ በሆነ አሁን የሚጠየቀው ጥያቄ በሳምንት አንድ ጊዜ ሁላችንም ብንጠየቅ ደስ ይለኛል። በዚህ ሳምንት ምን ሰርተናል ተብሎ መወቀስ ካለብን መመስገንም ካለብን ኢትዮጵያ ውስጥ ግን ላለ ሰው እያንዳንዱ ሰው ያስፈልጋል። ዛሬ ቤታቸው ላይ የሚስቁ ሰዎች የምናይበት ሁኔታ እንዳለ ሁሉ የሚያለቅሱ ብዙዎች አሉ። በዘመድም መሆን የለበትም በጓደኛም መሆን የለበትም። ሰንበዲን ለማጥፋትም ለማልማትም መሆን የለበትም። ማንም በብሔር፣ በሃይማኖት፣ በፖለቲካ ተብሎ ሳይሆን ሰው ስለሚገባው ችግር ላይ ያሉ ሰዎች ተመዝግበው በወረፋ ደረጃ ተቀምጠው ሁላችን አንድ ቀን በየቤቱ ተቀምጠን ቢደረግና ብንደርስላቸው ደስ ይለኛል። ያሉትን ማጥፋት ሳይሆን ቢኖርና ብንጨምር የምንጠቀምባቸው ነገሮች ቢሰፉ ግን ግለሰቦችን ማበልጸጊያ ከሆነ ይቅርታ አርግልኝ፣ ማንንም ሰው እንዲበለጽግ አልፈልግም። እኔም መጠየቅ ካለብኝ በአግባቡ በዚህ በዚህ ጉዳይ ይህን አላረክም፣ በዚህ በዚህ ጉዳይ ይሄ ጥያቄ አለኝ ተብዬ ከተጠየኩ መልሳለሁ። ጀነራል በሆነ ነገር ግን ይቅርታ አርግልኝና ቴድዬ ቦታውንም ባሊዝ ደስ ይለኛል። ካለ ግን የሆኑ መጠየቅ ትችላለህ። ፐርሰናሊ ስለምታረገው መጠየቅ ማትነው። ቅድም በቴሌግራም ሲ በአማርኛ ፕላስ ዋን ሲደመር አንዳርጋችው 6478419117 ቴሌግራም ላይ ብዙዎቻችሁ ጥያቄዎቻችሁን በግልጽ ጽፋቸዋል። በዚህ በዋትሳፕ የላካችሁ አላችሁ። ተስፋ ይዛ አድርጌው። አሁን ወደ ጥያቄዎች እንሂድና ሌሎቻችሁ የምትሉት ከሌለ ሚኬ የምትለዋለህ፣ የተስፋ ይዛ አድርጌው ሁለተኛው አካውንት ምንድን ነው? እነሱ የመጡ ጥያቄዎች አሉ። ወደ ጥያቄዎች እንሄዳለን። እሺ እኔ ከምስጋና ነው የሚጀምረው። ቴዲዬ በጣም አሪፍ ቆንጆ ሀሳብ ነው፣ በጣም ምርጥ። ምክንያቱም ይሄ ጥፋት የሰራው መጥፎ የሰራው የሚወቀስበት፣ ጥሩ የሰራው ደግሞ በህዝብ ዘንድም አዋርድ የሚሰጥበት ነው እና በጣም ጥሩ እየሰራን ነው ብለን እንትን ስንል በማይረቡ ሰዎች እየተሰደብንና እየተንቋሸሽን ይኖር ነው እና ህዝቡን ራሱን እየረዳ ነው። ከአልጋ አስነስተ ነው መልሶ ራሱ ተሳዳቢ የሚሆንበት ሁኔታዎች አልፈዋል። ከዚህ በኋላ የሚሆነው ነገር ግን እዚህ ጋር አዋርድ ለተሰጠው ምስጋና ለተቸረው ሰው ቢያንስ ህዝቡ ራሱ ቋሚ ጠበቃ መቆም አለበት። ጥሩም ለሰራ መጥፎም ለሰራ አብረ ከሰዳቢ ጋር ቆመ፣ እንደዚህ እርዳታ የሚሰሩትን ማሸማቀቁንም ያጠፋል የሚል አስተሳሰብ አለ። ይሄ በጣም አሪፍ ውይይት ነው እና እዚህ ውይይት ላይ በመገኘቴ በጣም ደስተኛ ነኝ፣ እና ለምትጠይቁኝ ጥያቄም ተገቢውን ምላሽ ለመመለስም ዝግጁ ነኝ፣ እና በዛ ነው የመጣሁት። ስለጋበዛችሁኝ አመሰግናለሁ። እከታተላለሁ ማለት ነው። ዝምታይን ለመስበር ያክል ነው። ሁሉም አውርኩ ቴንክዩ። ሌሎች ወንድሞች የሚጨምሩት ካለ ይጨምራሉ። እኔ ልመለስ ጥያቄ አልመለስኩም። ተሙ እና የዮኔን አልሰማሁም። የተሙን ልመለስ ተሙ የጠየቀው ጥያቄ አንደኛው ምን አንደኛውን አልሰማውትም፣ ግን ብዙ ጊዜ እርዳታ የሚሰሩ ሰዎች እርስ በርስ አትዋደዱም አትግባቡም ብልሃል Uh, 50% ትክክል ነህ። በዚህ ተሙ ወይዚህ በጣም ብዙ ከብዙቹ ጋር ነው። አይ ቲንክ በቲክቶክ በወንድ የመጀመሪያ ነው የመሰለኝ እርዳታ ተሙና ይሁን ያገዛችሁኛል ኢንስታግራም ላይ ሞስታችሁ። ሶ እውነት ነው ተሙ የምትለው ነገር ብዙ እኔ አንድ ላይ ሆነን እርዳታ ለመስራት ፈልጌ ያውቃለሁ በጣም ብዙ በግሩፕ እዚ ጋር ካላችሁም ሆነ ኢትዮጵያ ውስጥ ካሉት ካልመጡት ከካሊድ ጋርም ሆነ ከመቅዶኒያም ጋር ከሁሉም ጋር ሰርቻለሁ፣ እርዳታ ያልሰራሁት የለም። ግን ብዙ ጊዜ ትልቅ ዓላማ ይዤ ግሩፕ ከፍቼ ሞክሬያለሁ። እውነት ነው፣ እርዳታ የሚሰሩት ኢጎ አለ። ይሄ አልዋሻችሁም። እኔ ግልጽ ከማውራት ወደኋላ አይደለም። ሌላ ብሔር ውስጥ ይደበቃሉ። አዎ ኦፍኮርስ፣ ሲደበቁ አይተናል። ብሔር ውስጥ በጣም ይደበቃሉ። ሃይማኖት ውስጥ፣ ብሔር ውስጥ ይደበቃሉ። ወደ እኔ ከመጣችሁ እኔ ሃይማኖትም ብሔርም የለኝም። ያው ኢትዮጵያዊ ነኝ። ኢትዮጵያዊ ነኝ። አምስት ዓመትም ከዚህ በፊትም ኢትዮጵያዊ ነኝ። ኢትዮጵያዊ ነኝ። ሌላ የዮኒን ጥያቄ አልሰማው። እርዳታ ከባድ ነው። በይዜ እርዳታ ስንት ሰው አድነናል። መማር፣ እኔ፣ ናርዲ፣ ፍቄ፣ ተስሻር አደርጌው፣ ሚኪ ማስተር፣ አብነት ብዙ ሰው ማለት በጣም እኔ እንጃ በቁጥር ማንገብጻቸው ሰዎች ከፈጣሪ በታች እኔ መማር ናዲ በተለይ ተስፋ አደርጌው ፍቄ ውጪ ነው ያለ። ነው አውሮፓ አሜሪካ፣ ካናዳ ሰው በሰዓት የሚከፈልበት ሀገር ላይ ቁጭ ብለን ቁጭ ብለን አራት አምስት ሰዓት ወር ሙሉ ሁላ ቁጭ ብለን ሰው ያሳከምናቸው ሰዎች አሉ። አይኖ በጣም እርዳታ ከባድ ነው። እርዳታ ውስጥ የሚነግዱ በጣም ኢትዮጵያ ውስጥ እንዳሉ እናቃለን፣ ተናግሬያለሁ። ሴፉ ላይም ቀርቤ ተናግሬያለሁ። የሉም ማለት አይደለም በእርዳታ በጣም በጣም ትልቅ ቦታ የደረሱ አሉ፣ አንዋሽም፣ እናውቃለን። ግን እነሱን አንጥተን ሌባ ስንል ህዝብ ደግሞ መልሰው እራሳችን ይሰድባል። ከዛ ሲቀጥል እኔ ላይ ማንኛውም ሰው በእርዳታ ስም ባንክ የለኝም፣ ባይዘ ኢትዮጵያ ንግድ ባንክ የለኝም። ብራን ባንክ ነው ያለው። ቴሲ ተስፋውን ደሳለኝ ነው የሚለው። ኢትዮጵያ ንግድ ባንክ የለኝም። በባንኬ ሰብስቤ አላቀም፣ በጊፍትም ሰብስቤ አላቀም። እኔ ጎፈንድሚ ነው የምወደው። ያው አብረን ከሁላችንም ጋር ዜጋ ካሉት ጋር ስለሰራው በግሩፕም ሰርቼ እያንዳንዱ ከላይ ስትወጡ እርሲቱን ላኩ ብዬ ከሚያስጨንቁ ሰዎች ውስጥ አንዱ ስለሆንኩኝ ሌባ ሚል ካለ በእርዳታ አክሰፕት አደረጋለሁ። አይ ነው በጣም እርዳታ፣ የትኛውም እርዳታ ሰሪ ኢትዮጵያ ውስጥ ሲመሰገን ስላላየሁት ሌባ ብሎ የሚመጣ ሰው ካለ አክሰፕት አደረጋለሁ። ሌባ ሚለኝ ያለ ሰው አይመስለኝም የግል ጥላቻ ከሌለ በስተቀር። አመሰግናለሁ። እሺ ወደ ጥያቄዎቹ እንሄዳለን። ተስፋዬ ዛሀደርጌ የመጀመሪያው ጥያቄ የተላከው በጠየኳቸው መሰረት ከአሜሪካ የተላከ ጥያቄ ነው። ቴሌግራም ላይ ማስቀምጭ የላችኋለው ቴዲ ዋሳይ ቴሌግራም ቻናል ላይ ሄዳችሁ ፐብሊክ ላይ ጥያቄዎቻችሁን መጻፍ ትችላላችሁ። ትገባላችሁም፣ አንድ በአንድ ትገባላችሁ። በተቻለ መጠን ለምክንያት እንዳትመቹ አድርገን ለመቶ እንሞክራለን። ገስት ላይ ያላችሁ እኔ ያልገባውም እኔ በገባ ይህን ጠይቅ ነበር፣ ይህን አልጠየቁትም እንዳትሉ፣ በተቻለ መጠን ግን እናንተ ጥያቄዎቻችሁን ጽፋችሁ ኦርጋናይዝ ዶናችሁ እንድትመጡ ይሁን። ጥያቄዎቻችሁን መላክ ትችላላችሁ። ፕላስ ዋን 6478 4117 ይሄ ነው። ይሄ ዝም ብሎ ቀላል ፕሮግራም እንዳይመስል በሚሊዮን ዶላሮች የሚንሸራሸርበት ጉዳይ ነው። ጠይቅ። እሺ፣ የመጀመሪያ ጥያቄ ለተስፍሽ ለአንተ ነው። ሰላም ቴዲ ከዩናይትድ ስቴትስ ነው፣ ከዩኤስኤ ነው። ሰላም ቴዲ፣ ጥያቄ ለተስፋዬ ነው። እርዳታ መሰብሰብና መርዳት ከጀመረ ህይወቱ ምን ያህል በኢኮኖሚ ለውጥ አለው? ጥቅምስ ከሌለው እንዴት ስራውን ስደቱን ትቶ ኢትዮጵያ ውስጥ እየረዳ ይኖራል? ምን እየሰራ ነው? እርዳታ የሚሰጠው ለሰዎች ተስፋዬ፣ እዛ አድርጌው፣ ለአንተ የተጠየቀ ጥያቄ ነው። እሺ ቴዲ በቅድሚያ አመሰግናለሁ። ተስፋዬ እርዳታ መሰብሰብ ከጀመረ ምን ያህል ህይወቱ ተቀይሯል? ካለውበት ወርጄ እጅግ ኪሳራ ውስጥን ያለውት ኢሮፕ ነበር የምኖረው፣ ያው አውስትራሊያ ነበር የምኖረው። ገቢም የተሻለ ምቹ ከሆነ ሀገር ላይ መጥቼ አገሬ ላይ ሰዎችን ለማገዝ ውስጥ ወጪ ብቻ ስለሆነ ሀገር ውስጥ ያለው ነገር ገቢ ስለሌለኝ ኦር ደግሞ አብዛኛው ነገር ወጪ ስለሆነ ከነበርኩበት ሌቭል የምር ወደ ታች ወርጄን ያለውት፣ ያንን ደግሞ ሌቭሌን ደረጃዬን ሀገር ውስጥ የሚገኙ ባንኮቼን ቼክ ተደርጎ ማየት ይቻላል። ትራንዛክሽኖችን ማለት ነው። ሁለተኛው ነገር ከኢሮፕ ወደዚህ ለምን ይመጣል? ምን ነው ለመስጠት ሲሆን ብዙ ሰዎች ወደዚህ ጉዳይ ውስጥ ሲሞጡ መሰጠት ያስፈልጋል። መጀመሪያ ልብ ያስፈልጋል። ለዛ ለዛ ደግሞ ባክግራውንድ ያስፈልጋል፣ መሰረት ያስፈልገዋል። ከየት ተነስቶ ነው ተስፋዬ ክንፈር እርዳታ ውስጥ የገባው የሚለውን ነገር የኔን ባክግራውንድ ለማወቅ ከልጅነት ጀምሮ ያለኝን ፕሮሰስ ማወቅ ያስፈልጋልና፣ ለዛ መልስ የሚሆነው የተወለድኩበት ያደርኩበት እስካሁን እኔን የሚያውቁኝ ሰዎች በመልካም መንገድ ውስጥ እንደመጣሁ የሚያቁ ሰዎች ልቤን ይረዳሉ። ልብ ስለሚያስፈልግ ብቻ ነው፣ ከጥቅም ጋር አይደለም። ያው ቢኒያም መቄዶኒያም ከአሜሪካ መጥቶ ነው፣ እዛ ጋር ለሚሊዮኖች እየተረፈ ያለው እና መሰጠት ስለሚያስፈልገው ነው፣ ምንም ስላለው አይደለም። ሌላው ጥያቄ ከኢሮፕ ወደዚህ የመጣሁበት በመጀመሪያ ደረጃ የዛሬ ዓመት ከምናምን የመጣሁት የመጣሁትም የወንድም ካሌድ ፋውንዴሽን ችግር ላይ ስለነበር፣ ቀድሜ ለሱ ፋውንዴሽን መድረስ ስለነበረብኝ፣ ወንድሞቼ ምክንያት መሆን ስለምፈልግ ብዙ ችግሮችን እየሰማ አብሬ ስለቆየው ለነሱ የሚሆን ፕሮጀክት ይዤ እየሰራሁ እገኛለሁ። ጀጎልን ከፍተን ማለት ነው። ከዛ ባሻገር ብዙ ሙያ ያለኝ ሰው ነኝ። ከሀገር ቤት ከመሄድ በፊት የፊልም ዳይሬክተር ነኝ፣ ፊልም ተዋናይ ነኝ፣ ስክሪፕት ራይተር፣ ዳይሬክተር እያንዳንዱን ነገሮች ብዙ ስራ እሰራለሁ። ሎሚ ኢንተርቴይመንት የሚል የዩቲዩብ ቻናል አለኝ፣ በጣም ፖፑላር ነበረ። እንደዚህ። አሁንም ታቦር የሚል ደግሞ የመዝሙር ቻናል አለኝ፣ የኦርቶዶክስ መዝሙር ቻናል በጣም በብዙ ሚሊዮን ሰዎች ቪው ያለው እንደዚሁም የተለያዩ ኮርሶች እሰጣለሁ። የተለያዩ የዩቲዩብ ቻናል ማኔጅመንት ትሬኒንጎችን እሰጣለሁ። በተለያዩ መንገዶች ውስጥ ለራሴ የሚሆነኝን ቢዝነሶች ራሴ እየሰራው የማስተዳድር ሰው ነኝ። ስለዚህ በአካዳሚም ቢሆን በትምህርቴ ሁለት ዲግሪዎች አሉኝ አንድ ዲፕሎማ ያለኝ ሰው ነኝ። ስለዚህ እነዚህን ነገሮች እየሰራው አሁን አገር ቤት ደግሞ የተለያዩ ፕሮጀክቶችን እንደ ቢዝነስ በራሴ በግሌ እየሰራው ሞር ግን ብዙ ጊዜን ሰጥቼ ያለሁት ጀጎል ለተባለው በጎ አድራጎት ድርጅት ነው፣ እና ይህንን ይመስላል የገቢዬ ሁኔታ ከሀገር ውጭ ሲሆን ደግሞ እንደሚታወቀው ትራክ ድራይቨር ነኝ። ሌሎች ብዙ ሙያዎች አሉኝ። እዛም ሀገር ቪዲዮ ካሜራ ቀርጽ ነበር፣ ኤዲቲንግ ሰራ ነበር። እነዚህን ይመስላሉ። ወንድም ሄዱ አሁን ሙሉ ለሙሉ ኢትዮጵያ ውስጥ ጠቅለ አልገባው መሰረት ማስያዝ ስላለብኝ ይህንን አንድ ዓመት ድርጅቱ በጣም ጉልበት ስለሚፈልግ ብቻዬን እየታገልኩ ስለሆነ ያንን መስመር ለማስያዝ እየጣርኩኝ ያለው። በማንኛውም ጊዜ ግን ወጣለው። ዜግነቴም እኔ ኢትዮጵያ አይደለም በአጋጣሚ ኦኬ። ለመማር በድምጽ የተላከ ጥያቄ አለ። ለመማርና ለፍራውል ቲቻ ፍራውል ኢትቻ በጅጋሚ ጥሪ እያቀረብን ነው። ከአድማጭ ተመልካች ምንም የምናደበሰብሰው የምንደበቀው ነገር ነው፣ ህዝብ ነው የሚጠይቀው ብለናል። አንድ ባንድ እየገቡ ይጠይቃሉ እናንተ ትመልሳላችሁ ምላሻቸው ትክክል ነው አይደለም እዚህ ጋር ልናንቃችሁ ልንተናነቅ አይደለም ህዝብ ይፈርዳል ከኛ በላይ እያደመጠ ነው በቁም ነገር እያየ ነው መማር ይህን ጥያቄ መማር ይሰማል ይሰማል ተቋርጦ ነበር ይሄ ለአንቺና ለፍራውል ነው በኦዲዮ የላኳ ያሉ አሉ። ቴሌግራም ላይ ሄዳችሁ ማትገቡ ሰዎች ካላችሁ ቶሎ ቶሎ ማንበብ እንዲመቸን፣ ገና የተሙ የሌሎችም ጥያቄ ገና አልተነካም። ለመጀመሪያ ያለው ቶሎ ወደ እንትኑ መግባት ስላለብን ነው። መማር ስ ጥያቄ ስሜ ሰዎች አይቻለሁኝ በማስታወቂያ መሰረት ጥያቄዎች ያሏችሁን ፎርዋርድ አድርጎ ብለን ነበረ እና ትንሽ ጥያቄዎች አሉ። ቴክቶክ ላይ እርዳታ የሚሰበስቡ ሰዎች ላይ ማለት ነው። መጀመሪያ አንተን ላመሰግን እፈልጋለሁ። ይህ ፕሮግራም ስላዘጋጀህ በጣም የምናመሰግነው ብዙ ሰዎች ውጭ የምንኖር ሰዎች እኔ ከረንት የምኖረው ዳላስ ነው ከዚህ በፊት በጌሽ ምንም መካፈል ሰፈት ነበረ ነው እና ብዙ ጊዜ ጥያቄ ይነሳብናል። ይህን ጥያቄ አድሬስ የምናደርግበትን መድረክ ስላዘጋጀ በጣም የምናመሰግነው። ጥያቄን ለማሳጠር የመጀመሪያ መጠየቅ የምንፈልገው መማርን ነው። ለመማር የመጀመሪያ ጥያቄ የሚሆነው ጎፋ ላይ በደረሰው ድንገተኛ የመሬት መንሸራተት እርዳታ ሲሰበሰብ ነበረ እና ኢኒሻሊ እንትን ሲጀምር ካልተሳሳት ፍራኦል ጋ እየተበራ ነበር እና ፍራኦል ቴሲ ጋር ከሆነ ሀምሳ ዶላር ሰጣለው፣ ሙሌ ጋር ከሆነ ሙሌ ቲን ከቢራ እዛ ከሆነ አንድ ሚሊዮን በር ሰጣለው እና እዛ እርዳታ ላይ ቤት ከተዘጋጀ እረዳለው ምናምን ብቻ አይ፣ ቲንክ ባለሳሳት እሑድ ቀን ምናምን ብለው ቀን ይይዛሉ። አብዛኛቻችን የምናውቀው ሙሌ ቤት እንደሚዘጋጅ ነበር። ቀኑ ሲደርስ ሙሌ ጋር ሂድን ማለት ነው እና አይሮኖ መማር